ላለፉት ሁለት ዓመታት ከስክነት እጅግ በራቁ ኃይሎች ምክንያት የአማራ ክልል ብሎም ህዝብ መራር ጊዜያቶችን አሳልፏል። የትውልድ ቅርስ የሆኑ መሠረተ ልማቶችን ቢሆን ከጉዳት አላመለጡም። ይህም ውድመት ህልውና ላይ አደጋ መደቀኑን ነው የክልሉ ነዋሪዎች እየተናገሩት። ይሁንና በሰውና ንብረት ላይ የማያባራ ውድመት እያደረሰ ለሚገኘው ግጭት እልባት ለመስጠት ሁሉም በርብርብ ወደ ሰላም ጎዳና እንዲያምራ ነዋሪዎች ጠይቀዋል። የደረሰውን ጉዳት በኢኮኖሚ፣ በትምህርት በሁሉም ነገር ላይ የደረሰው ነገር በጣም ከፍተኛ የሆነ ከሰብአዊነት የወጣ ድርጊት ነው እየተፈጸመ ያለው። ና ምንድን ነው እስከዚህን ድረስ እንደርሳለን ተብሎም ሳይታሰብ በአጋጣሚ በተፈጠረ ነገር ነው እስከዚህን ድረስ ከዛሬ ድረስ ለትልቁ ውድቀቶች እየተደረግን ያለ ነው ማለት ነው። እነዚህን ጥፋቶችን ብንዘረዝራቸው አያልቁም። ነገር ግን ከነዚህ ያለፈው እንዳለፈ ሆኖ ወደ መፍትሄው መሄዱ ነው የሚሻለን ማለት ነው። በክልሉ የተፈጠረውን ቀውስ ለመቀልበስና ህዝቡን ከሰላም ለማወዳጀት በሚልም ለበርካታ ጊዜያት ህዝባዊ ውይይቶች ሲካሄዱ ቆይተዋል። መሰል ህዝባዊ ውይይቶችም ህብረተሰቡ የደረሱ ጉዳቶችን በውል እንዲረዳና ለሰላም ያለውን ጽኑ ፍላጎት እንዲያሳይ በር የከፈተ ነው። አማራ ክልል ግጭት ውስጥ የቀረመ ነው። ብሔረሰብ አስተዳደራችንም በተመሳሳይ ሰፊ የሆነ መስቅልቅል የገጠመው መፈናቀሎች የደረሱበት የእርስ በርስ ግጭት ስር የሰደደበትን ወቅት አሳልፈናል። አሁን ይህንን ለመቅረፍ በተከታታይ ከምንሰራቸው ስራዎች አንዱ የህዝብ ግንኙነት ስራዎችን እንስራ ህዝቡ እየገጠመ ያለውን ችግር በአግባቡ ይረዳ ይገንዘብ በሚል በእያንዳንዱ የህብረተሰብ ክፍል መድረኮች እየተከናወኑ ያሉት አሁን በብሔረሰብ አስተዳደራችን ባሳለፍናቸው ሁለት ሶስት ሳምንታት በሁሉም ወረዳዎች በአስራ ስድስቱም ወረዳና ከተማ አስተዳደሮች በመቶ ሀያ አንድ ቀበሌዎች እንደዚህ አይነት ህዝባዊ ውይይቶች እየተከናወኑ ነው ያሉት በክልሉ ውስጥ ያጋጠሙትን ጥፋቱ ያደረሳቸውን በደሎች በውል ለህብረተሰቡ ማስገንዘብና ህዝቡ ግጭትን እንዲጸየፍ እና ግጭት ጠንሳሽ ሀሳቦችን እንዲከላከልና የግጭቱ መነሻ የሆኑ ጉዳዮችን በውል ተረድቶ ከአጥፊዎቹ ጎን የተሰለፉ ኃይሎችን እንዲያወግዝ የሚያስችል መድረክ ነው። ግጭቱ ካደረሰው ሰብአዊ ጉዳት ባሻገር ማህበራዊና ኢኮኖሚያዊ እንቅስቃሴዎችን በማስተጓጎል የክልሉን እድገት እየገታ ነው። የምሁራንን ሚና ማጎልበት ብሎም የሰላም መንገድ አመላካችነት ሚናቸውን በተገቢው መንገድ እንዲወጡም ተጠይቋል። ምሁራን እንግዲህ የችግር መፍቻ ቁልፉን የሚያመነጩ ሀሳብ የሚቀርጹ እና ችግሮቹን ለይተው የመፍትሄ ሀሳብ የሚያመነጩ ተቋማትና ግለሰቦች ያሉበት ነው። ስለዚህ የአሁኑ መድረክ ዋና ዓላማም እየገጠመ ያለውን ውስብስብ ችግር ምሁራዊ አስተያየት በመስጠት የችግሩን መፍጫ መንገድ እንዲያመላክቱ ማድረግ ነው የመጀመሪያው። ሁለተኛው ደግሞ እነዚህ ምሁራን በውስጣቸው ብዙ ተማሪዎችን ያስተምራሉ። ከተለያየ አካባቢ የሚመጡ ወጣት ተማሪዎች ጋር ነው የሚውሉት እና ሰፊ ህዝብ ስላላቸው በውስጣቸው ያንን ህዝብ በአግባቡ የመንግስትን አቋምና የጽንፈኛውን እኩይ ዓላማ እንዲያስረዱ የሚያስችል ዓላማን አንገቦ የተነሳ ነው ይህ ህዝብ የጥይት ድምጽ መስማት የለበትም። የህዝብ የብሬን የድሽቃ ጥይት ድምጽ አይደለም መስማት የነበረበት። እናንተን አስተማረ እኛን አስተማረ ስንት ምሁር አወጣ አንቱ የተሰኘ። ታዲያ ይሄ ምሁር ምንድን ነው ሚና የተወጣው? ሲሰቃይ የእኔ የአንተ ቤተሰብ እኮ ይሄ በየቀጠና ያለው እኮ አስተምሯል አላ ሲሰቃይ፣ የት ደረስንለት? መቼ ደረስንለት? በምን አገዝን? በምንድን ነው ያገዝነው? በለው ያለ እያስወገድ ነው ነው ወይስ የኔ ሚና ምንድነው? አውንታዊ ሚና ነው አይደለም ብለን ራሳችንን ገምግመን በእርግጥም ተልኳችንን ተወጥተናል የሚለውን በየራሳችሁ ይህንን አሳይመንት መውሰድ ያስፈልጋል። የህዝቡን አጋርነት ከጸጥታ መዋቅሩን ቁርጠኝነት ጋር በማቀናጀት ዘላቂ ሰላምን ለማጽናት እየተሰራ ነው። በተቻለ መጠን የዘንድሮ ብዙ የትምህርት ስርዓቱ ተጎድቷል። በሚቀጥለው መስከረም ጀምሮ የትምህርት ስርዓቱ እንዳይጎዳ በየትኛው መንገድ ንቅናቄ እየፈጠርን ሰው እንዲነቃቃ ማድረግ ያስፈልጋል። ተስፋ የቆረጠና በዚህ ኃይል ችግር ውስጥ ሳይኮሎጂካል የተጎዳውን ሰው አነቃቅተን ወደ ትምህርት ገበታው እንዲመለስ በማድረግ በኩል እናንተ ሚና አላችሁ፣ ኮሌጆች ሚና አላችሁ፣ ፖሊቴክኒክ ኮሌጅ ሚና አለው፤ ማገዝ አለባችሁ።